ብዙዎችን ያስከፋው ብዙዎችን ደስ ያላሰኘው የቅዱስና የልዩ መለያየት አሁን ላይ እውን እየሆነ ያለ ይመስላል። ምክንያቱም ነገሩ ቆይቷል፣ ብዙ ጊዜ ብዙ ሰዎችም ሞክረናል ቢሉም አልተሳካላቸውም። የመለያየታቸው ነገር እውን የሆነ ይመስላል። አንዳንዶች ግን አውቀው ነው ተለያይተው አይደለም ለየብቻ ቪዲዮ እየሰሩ የሚገኙት እረ እንደውም ካሜራማኑ ቅዱስ ነው እያሉ ቢያወሩም ነገር ግን ልዩ አሁን ጭራሽ ከሌላ ሰው ጋር አንድ ላይ በመሆን ቪዲዮ ሰርታ ብቅ ብላለች። እንግዲህ አብዛኞቻችሁ የነሱ ተከታዮቻቸው እንደምታስታውሱት የሁለቱ ትዳር በጣም የሚያስቀና በጣም ደስ የሚል ለብዙዎች አርያ የሆነ ግንኙነት እንደሆነ ታውቃላችሁ። በተለይ ይሄ ጉዳይ ከወር በፊት ከተነሳ በኋላ በጣም ሐሰት ነው እያሉ ቀደም ብለው የሰሯቸው ቪዲዮዎች ላይ ጭምር እየሄዱ ኮሜንቶችን ሲያስቀምጡ ነበረ። ነገር ግን ምንም አይነት መልእክትን አልሰጡም፣ ምንም አይነት ምላሽ ሊሰጡ አልቻሉም ማለት ነው። ከዛ ይልቅ ቀጥታ ስርጭት ላይ ልዩ ምንድን ነው ያለችው? ማንኛውም ሰው የሆነ ችግር ይገጥምበታል። እኔም በጥሩ ሁኔታ ላይ ነኝ ልላችሁ አልችልም። የገጠመኝ ችግር አለ። ነገር ግን ደግሞ ችግርን ወጥቶ ለሰው በማውራትና ይሄ ደርሶብኛል ብሎ በማለት ምንም የሚፈጥረው ፋይዳ የለም። ስለዚህ ችግሩን ከፈጣሪ ጋር መታገል እና ለፈጣሪ መጠየቅ ነው የሚሻለው ስትል መስጠቷ ይታወቃል። ከዛ በኋላ እንግዲህ አንዳንድ ሰዎች ሽምግልና በሁለቱም መሃል ገብተው ለማስታረቅ እየሞከሩ ነው ቢባልም ነገር ግን እስካሁን ድረስ ምንም ነገር የተባለ ነገር የለም። ሁለቱም በየፊናቸው የየራሳቸውን ቪዲዮ መስራታቸውን ቀጥለዋል ማለት ነው። ልዩ እንግዲህ ብዙ ጊዜ ስትናገር እንደነበረው በሁለቱ መሀል የነበረው ግንኙነት የቤተሰብ ጣልቃ ገብነት እንዳለበት እና በሱ በኩል እንግዲህ የቅዱስ እናት ከዚህ በፊት እንደማትወዳት ወይንም እንደማትፈልጋት ጭምር በሚዲያ ላይ ተናግራ ነበረ እንግዲህ ይሄ ነገር አድጎ ለግንኙነታቸው መንስኤ ይሁን ወይስ አይሁን የታወቀ ነገር ባይኖርም በጭምጭምታ መንገድ ግን እርጉዝ በነበረችበት ሰዓት ቅዱስ ከሌላ ሴት ጋር ማቅጦባታል የሚለው ግን በብዙ ቪዲዮዎች ላይ ሲናፈስ ቆይቷል። ይሄም ትክክለኛው ነገር ነው ማለት አንችልም። በሩመር ደረጃ ነው ያለው ማለት ነው። ዞሮ ዞሮ እንግዲህ እኛ የምንፈልገው የሁለቱን አንድ ላይ መሆን ነበረ። ያ ግን ሊሆን አልቻለም። ከዛ ይልቅ እንግዲህ ቀደም ብዬ እንዳልኳችሁ በተለይ ልዩ አሁን ላይ ከሌላ ወንድ ጋር አብራ ቪዲዮ መስራት ጀምራለች ማለት ነው። አንዳንዶች የምትመለከቱት ወንድ ወንድሟ ነው ቢሉም፣ ነገር ግን ደግሞ በሌላ ፉቴጅ የተነሱት ቪዲዮ ላይ የተቀረጹት ቪዲዮ ላይ ካሜራማኑም ሌላ ነው፣ ቅዱስም አይደለም። ስለዚህ ትንሽ ከፍ ባለ ፕሮዳክሽን ማስታወቂያ የኮካኮላ ማስታወቂያ የለስላሳ ማስታወቂያ እየሰሩ እንደሆነ ነው ለመመልከት የቻል ነው። ስለዚህ ወንድሟም ሊሆንም ይችላል፣ አይሆንም ይችላል። በእርግጠኝነት የምንለው ነገር ይሄ ነው ማለት አንችልም ማለት ነው። ግን ይሁንና ምንድን ነው ዛሬም ድረስ የቅዱስና የልዩ ጉዳይ እንደተንጠለጠለ ነው ማለት ነው። ምናልባት በጣም የለየለት ጦርነት ወይንም ሀይለኛ የሆነ ፀብ ውስጥ ገብተዋል ብለን ብናስብ ኖሮ ፕሮፋይሏን ትቀይር ነበረ። ነገር ግን ደግሞ ከዛ ይልቅ እሷ የድሮውን ፕሮፋይል ፒክቸር የቲክታካዋ ማለት ነው፣ ፕሮፋይል ፒክቸሯ የሁለቱ የልዩና ቅዱስ ፕሮፋይል ነው ያለው። ስለዚህ ያን ያህል ጸባቸው ይመረራ አይደለም፣ ከዛሬ ነገ ይመለሳሉ እያልን ሁላችንም የምንጠብቀው ነገር ነው ማለት ነው። ምክንያቱም እነዚህ ጥንዶች ልጅ አላቸው። በመሀል በዛ ላይ ደግሞ እንግዲህ በጣም የሚፋቀሩ የሚዋደዱ እንደሆኑ የፊት ለፊት ማንም የሚያውቀው ግልጽ የሆነ ሪሌሽንሽፕ ነውና የነሱ ፍቅር በጣም የሚያስቀና በጣም ደስ የሚል ነበር እንግዲህ ለብዙዎች። ይሄም መሆን የለበትም። ምናልባትም ለመለያየታቸው አንዱ ትልቁ መንስኤ ፍቅራቸውን በአደባባይ ይዘው መውጣታቸው ነው። ምክንያቱም ፍቅር ደበቅ ሸሸግ ሲደረግ ነው መልካም የሚሆነው ካልሆነ ግን ዓይን ይበዛበታል የሚል የሀገራችን አባባል አለ። ምናልባትም ለዛም እድሜው ሊያጠር ችሏል ሲሉ ይናገራሉ። ምንም ይሁን ምን ግን በሁለታቸው መሀል ያለውን ቁርሾ ባናውቅም ከመገመት ውጭ ብዙ ሰው እርግጠኛ ሆኖ መናገር ባይቻልም እነሱ ወደ ሚዲያ መጥተው እስካልገለጹት ድረስ ጠብ ሊበርድ ይችላል። ልጅን ያህል ነገር በመሃላቸው ያሉ ፍቅረኛሞች እንደው ተጣልተው ይቀራሉ ብለን እኛም አናስብም። ስለዚህ ሽምግልናውም እውነት ከሆነ እንግዲህ እየተደረገ ያለው ነገር በሁለቱ መሃል እንደምንም ተብሎ አንድ ቢሆኑ ካልሆነም ደግሞ እንግዲህ ህይወት ይቀጥላል እና እሷም ለምን ከሌላ ሰው ጋር ሰራች ለምን ፈጠረች የሚልም ኮሜንት አለ። እንደዚህም አይነት ነገሮች እየደረሱ ነውና ያው እንግዲህ ልንረዳ ልንል የምንችለው ስራ ነው። እሷ እንደውም ለማስታወቂያዋ ጥሩ የሆነላት ይመስላል። በሳምንቱ ውስጥ ከአራት ሶስት በላይ ማስታወቂያዎችን እየሰራች ትገኛለች። ይሄ በአራዳኛ አባባል እንግዲህ በእርግዶላታል እንደሚባለው ማለት ነው። በጣም ማስታወቂያዎችን እየሰራች ትገኛለች እና ምንም ማድረግ አይቻልም። ስለዚህ ብልህ ነች፣ ብልጥ ነች። ልዩ ያለውን ነገር እንግዲህ በዚህኛው መንገድ ተጠቅማ ነው ስራዋን እየሰራች ያለችው። እናም ይመችሽ ለማለት ነው። ቅዱስም እንግዲህ በግሉ ከዚህ በፊት አንድ ድርጅት ላይ ይሰራ እንደነበረ እናውቃለን። እሱም ያንኑ ድርጅት እያስተዋወቀ ይገኛል። በዛ ላይ አልፎ አልፎ ቪዲዮዎችን ይለቃል እንደ በፊቱም ባይሆን እንግዲህ እሷ ቀለበቷን አላደረገችም እሱ ደግሞ ቀለበቱን አድርጎ ነው የሚታየው። ስለዚህ ምናልባት ግንኙነታቸው የውሸት ነው፣ ፌክ ነው፣ ማስታወቂያውን ለመስራት ነው እንጂ አልተለያዩም የሚለውም ብዙ ይነገራል። ነገር ግን ብዙ ተከታዮቻቸው በኮሜንት ላይ በቲክታክ ላይ እሷ በምትለቃቸው ቪዲዮ ስር እንደማየው ከሆነ በጣም ብዙዎች የተማረሩና ለምንድን ነው ምላሽ ያልሰጠሽን አንቺ ለእኛ ምንም አይነት ቁባት ሰጪንም በጣም አስመሳይ ነሽ የሚል ሰፋ ያለ ኮሜንት እየተሰጠ ይገኛልና ምናልባትም አንድ ቀን እንግዲህ ወጥታ ተመልካቾችን ወይንም ደግሞ ተከታዮቿን ትክክለኛውን የሆነ መረጃ ትናገራለች ብለን እናስባለን። ምንም እንኳን ቀደም ሲል ያልኳችሁን ነገር ብትናገርም ለማንም መናገሩ አይጠቅምም፣ ያለሁበት ነገር ጥሩ ነው ብዬ ልላችሁ አልችልም፣ ስለዚህ ለፈጣሪ መናገሩ ይበጃልና በዛ ውስጥ ነኝ ያለሁት ብላ አጠር ያለ ምላሽ ብትሰጥም ነገር ግን በትክክል ያለችበትን አልተናገረችም። ልክ ነው። ይሄ ደግሞ የሆነበት ምክንያት ገና ነው ጊዜው። ምናልባት አብረው ሊሆኑ ይችላሉ፣ ሊመለሱ ይችላሉ። ስለዚህ በምታወራ ወታ በምታወራ ሰዓት እንግዲህ ምናልባት የአፍ ወለምታ የሚባል ነገር ሊፈጠር ስለሚችል፣ ያ ደግሞ የባሰ ቁርሾ ውስጥ ሊከታቸው ስለሚችል፣ ወታ ማውራቷን እኛም ብዙም አንደግፈውም። ስለዚህ እሷ የሄደችበት ያለው ነገር ትክክለኛ ብልህና ይሄ አማካሪ ያላት አርቲስት ነው የምትመስለውና ስራዋ ላይ ብቻ ማስታወቂያዋ ላይ ብቻ ትኩረት አድርጋ እየሰራች መገኘቷ በጣም የሚገርም ነው። ስለዚህ ልዩ እንግዲህ አሁን ያለችበት ሁኔታ ይሄንን ይመስላል ማለት ነው። ምናልባት እኔም እንደምለው አሁን አብራ የሰራችው የመጨረሻው ማስታወቂያ ይሄ ልጅ ማለት ነው፣ ዘመድ ወይንም ቤተሰብ ነው የሚመስለኝ። እኔም ሳየው መልካቸውንም በደንብ የምታዩ ከሆነ ምናልባት ወንድሟ ነው የሚለውም ነገር እንግዲህ ወደዛ እኔም አመዝናለሁኝ እንጂ እንደው ካሁን ካሁን መቼስ ሌላ ጓደኛ ይዛለች የሚል ሀሳብ የለኝም። ሊሆንም አይችልም። ስለዚህ ከሌላ ሰው ጋር ለምን አትስራ ማለት አንችልም፣ ወንድሟ ባይሆንም። ስለዚህ ለማጣራትም እንደሞከርኩት እንግዲህ የቤተሰብ ነው የሚል ነው ማለት ነው። በልዩና በቅዱስ ዙሪያ ላይ ያለው ሰሞነኛ ወሬ ይሄንን ይመስላል። ስላደመጣችሁኝ ከልብ አመሰግናለሁ። መልካም ቆይታ